ስለዚህ ሽ መጀመሪያ ሰኞ ቀን መጀመሪያ መጣሁ ቀን መሰለኝ ምንም የለኝም። ስራት ሳቡን ምናምን ገዛችልኝ ከዚ፣ ደግሞ መቶ ብር ሰጠችኝ ማለት ነው። ከዛ ደግሞ እንደገና ደግሞ በቀደም ደግሞ በረመዳን በኢድ ብለህ መቶ ብር ሰጠችኝ። ልጅቷ አስር ሰጠችኝ። ከዛ ሁለት መቶ አስር አይሆንም። ከዛ እንትን ብዬ መቶ ብር ደግሞ በአንድ ተበድሬ በአራት መቶ ብር ገዝቼ የመጣው ዛሬ እኮ እንጂ ነበርኩ ቀን ሙሉ እኮ ከእነሱ ጋር ነበርኩኝ። እስኪ ከዛ ከኢትዮጵያ አጫውቶን ተወበረኛ እዚያ ስሬ እንትን አስረው ለሀያ አራት ሰዓት ማለት ነው ከነሱ ጋር ጨምራለው ተጨምር ግን

እኮ በጣም አሪፍ ነበር እኮ ደስ ሲል ነበር። ሪካርድ ሰብሯል እያልኩ ነበረ። ዛሬ እውነት እኛ ጋር እንደ ዛሬ

እንትን ከማልልየውልሽ ዜድዬ እሷ ስትገባ ሁሉም ሰው ይሸወዳል። ድለ ሁሉም ሰው ማለት ነው፣ በሰው እራሱ ማለት ነው።

ችግር የለም። እህትም ብትሆን ችግር የለም። ሚስትን ብትሆን እኮ ችግር የለም ለአልፈልግም አንድ ነገር የሚለብሱ ሰዎችና የማይለብሱ ሰዎች ልዩነት አይቻለን። ይንትን ሁለት ጉንዳኖች የትኛው ጋር ነው የሚቀመጡት? የሚያስቀይ ፍርድ አለው ሰማ ኢኮኖሚያ ስቀይ የምታወሪው ነገር አይሰማም። እ ምንድን ነው የምታወሪው እያሉ ሲኖሩ አይሰማም ታዲያ

ቢልን ጭንቅላት ማለት ነው፣ ወይም ደግሞ አይ ልክ እንዳታይ ስሚ፣ እኔ ወላሂ ነው የምልሽ። እንደ ፍርዳለሁ ወንድ እንዴት ፈታ ሲያደርግ ማለት ነው። አንድ በቃ ክርክሩ በሳቅ ነው የምሞተው ወላሂ በቃታች ሆኜ ማለት ነው። ሁሌ እኮ ነው የምስቀው። ተቃራኒ ሀሳብ ብቻ ነው የሚያቀርበው መቶ ፍቅረኛ ያለው ሰው ተናዶ ነው የሚወጣ። አሁን ይሰማለው። አሁን ይሰማል። ኤርፎን አስወልቃችሁ ይላችሁ፣ ኤርፎን አስወልቃችሁ ሴትዬ መጣ ነውጣለ። ምን ምን አገባን? አውጪ ብለን እንታ ዘና ብዬ ነው የምወጣው። ይሻላል፣ ይሻላል። አዎ

ምታቂው ሰው ካለለን ይገዛለን። እል ደሰሰለ አልሐምዱሊላሂ ረብዓለ የራሴ መቶ ብር አለኝ ለዚህ ለረመዳን ብቻ ይጨምር። ከዛ ወላይ ነው የምላችሁ እኔ ስተኛ ክላሴ ስተኛ ዋይፋይ የለኝም፣ አንድ ሞባይል ብቻ ነበረኝ። እስካሁን ማለት ነው። አሁን ግን ሞባይል ገዝቻ ያለው በደንብ ነው ማጫወትልህ። እሺ፣ እኔ እኮ ምስኪን ነገር ነኝ፣ አታጫወትልኝ። ራሱ አልመለስኩም ወደዚህ አልመለሰኝም እኮ። ስለዚህ ከዛ ጾም ያለው ብዬ ወጥቼ ክላስ ላይ መ ጠዋቱ ደግሞ ሳሙና ምናምን የለንም ብለዋታል መሰለኝ፣ እነሱ ማለት ነው። እኔ ግን አላውቅም። ከዛ ተነስቼ የሰላቴን ልሰግድ ስሄድ መጣችና ክላስ ማን ከነሱ ጋር መሄድ ከፈለሽ እነሱ ሊሄዱ ነው፣ ድራይቨን እጠብቃለሁ፣ ሂጂ ከነሱ ጋር አለችኝ። የት አልኳት፣ እንትን ፈልገዋል ጀመኢያ ሊሄዱን አለችኝ። እሺ ምን አለኝ አንቺ ዱርዬ ነሽ። ቆይ ቆይ ብትነግሪኝ እኮ ለእኔም ታመጪልኝ ነበር። ድንገት ነው አለችኝ። በድንገት ነው አለችኝ። ከዛ ብር ራሱ የለኝም እኮ ያልኩሽ፣ 200 ብርና ያልኩሽ 210 ብርና በልጅ ተ በአንደኛው ልጅ እኮ ነው 200 ብር ወስጄ ነው እንጂ ብር ራሱ በጄ የለኝም ምንም ብር ማለት ነው።